በውስጥ እነግርሻለሁ ማዚም ታውቃታለሽ። እናንተ ይሄ ዓለም ላይ ያላችሁ ለሰው ልጅ ክፉ የምሰራ እራሳችሁን ጠብቁ። እግዚአብሔርን ለዩቱበሮች ሁላችሁ አትበላሉ። አንድ ልጅቷ እዚህ ጋር ውሃ እየጠጣች ነው የሞተችው። እግዚአብሔርን ሰው ልጅ ውሃ እየጠጣች ትን ብሏት፣ ሰው ልጅ መቼ እንደሚወጣ ያውቅም ይለ የትብሮች ብሎ አንዱ ፎቶ ይዘቀዝቃል፣ አንዱ እናቱን ይዘቀዝቃል፣ አንዱ አባቱን ይዘቀዝቃል። እስከ መቼ ድረስ ነው የእናንተ የራሳችሁ የራሳችሁ? አይምሮ አታውቁም፣ የት እንዳላችሁ አታውቁም። ሙሽና ብሩ ተዘቅዝቃዋል።

ሰሙ ዬን ነይ አንቺ ልጅ፣ ታች ሆነሽ እኔን እንትን ትይያለሽ እና አይሻ ትውጣ፣ ችግር የለም። አንቺ ሰሙዬ ታች ሆነሽ ቁኑ ብለሽ እኔን ታገኛለሽ። አርጎ መሀል ላይ ብሩኬን አርጎ

ደስተም የሃይምን አለ ወሎ ያ ደግሞ ጃኬት አመሰግናችሁ ነው፣ ሁላችሁን እናንተ እኮ እነሱ ሪፖርት ሲያደርጉ እናንተ ታጠፋላችሁ። የመቤትን አመሰግናችሁ ሁላችሁ

ይሻላይስ ያምር አንበሶች የንወዶች አላጣምኛቃች ምቀኛ በኛ ሱ ነሱ ስራ እዛ ጋ እየሰሩ እዚህ ጋ ደሞ ደግሞ የሚያሽቃብጡት ነገር እኮ ነው የገረመኝ። ኧረ እኛ አንድነን እኔ ቤት የምንገቡት አንድ ሰው አይሚ ሰው ብረና አይሚ እንዳትለያዩ። እኛ አንድነን ስራ አይደለም። አዎ እውነት ነው። የጠጣሉት ዝም በይ። ስራ አይደለም። አስቡ የሰው ሕይወት ጣልቃ አትግቡ ጉሶች።